አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ ግንቦት አስር በዚች ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የረፍታቸው መታሰቢያ ነው። እንዲህም ለኤዶያ ንጉስ ለኢዮዋቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በምርኮ ጊዜ ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተመራ አሳደጉ። በሰራዊቱ መካከል ጭፍሮቹ ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉስ መረጠ። ሊህም ከተመረጡት ውስጥ የተቆጠሩ ሆኖ የታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ያካረዷቸው ውስጥ መብላትን አልወደዱም። ከንጉስ ማዕድም ከሚመጣ ከስጋው እንዳያበላቸው እና እንዳያጠጣቸው አለቃውን ለመኑት። እግዚአብሔርም በባለሟሎቹ አለቃ ፊት ቸርነቱን አደረገላቸው። የባለሙሎቹም አለቃ ንጉስ ጌቴን እፈረዋለሁ የምትበሉትንና የምትጠጡትን ምግባችሁን ስላዘዘ ከባለንጆቻችሁ እናንተ ከስታችሁ ቢያያችሁ ንጉስ ራሴን ይቀጣኛል አላቸው። እነርሱ ላይ የተሾመ አሚሳድን እንዲህ አሉት፣ እኛ ባሮችህን አስር ቀን ፈትነን ከምድር ዘር ሽንብራ ይስጡን እንበላ ዘንድ ውሃም እንጠጣ ዘንድ ቃላቸውን ሰምቶ አስር ቀን ፈተናቸው። አስር ቀንም ካለፈ በኋላ የንጉስን ማዕድ የሚመገቡ ከነዚያ ልጆች ይልቅ ሰውነታቸው ወፍሮም መልካቸው አምሮ ታየ። ከዚህ በኋላ አሚሳድ የሚበሉትም ምግብ የሚጠጡትን ወይን እየወሰደ ለአራቱ ሁሉ ልጆች ሽንብራይ ይሰጣቸው ነበረ። እግዚአብሔርም እውቀትና ጥበብን መጻፍትን ማንበብ ሁሉም ማስተዋልን ሰጣቸው። ከዚህ በኋላ ንጉስ ያዘዘው ቀን በተፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሪዎችም አለቃ ወደ ንጉስ ናቡክደነጾር አገባቸው። ንጉስም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉስ ፊት ቆሙ። ንጉስም የፈለገውን ምክርና የጥበብ ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ይልቅ በእነሳቸው ዘንድ አስር እጥፍ አገኘ። ንጉስም እጅግ ወደዳቸው፣ በባቢሎን ሀገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉስም ጣዖትን ከወርቅ ባሰረ ጊዜ ሰዎች ሁሉ እንዲሰግዱለት አዘዛቸው። ሶስቱ ልጆችም ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉስ ነገር ሰርተው በንጉስ ፊት አቀረቧቸው ስላልሰገዱም ጠይቃቸውን ነርሶ ኛስ ለሰራው የወርቅ ምስል አንሰግደም አሉት። ንጉስም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በሌ በሶስቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱ ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። ሠለስቱ ደቂቅን ግን ምንም አላካቸውም። ንጉስም ይህን ድንቅ ስራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርም አመነ። ለሊህም ልጆቹ ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚህም ዓለም የሚወጡበት ጊዜ ሲደርስ በበዓታቸው የጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንውጽውጽታ በባቢሎን አገር ሆነ። ንጉስም ፈርቶ ስለምን ይህ ታላቅ ንውጽውጽታ ሆኖ ብሎ ዳንኤልን ጠየቀው። ነቢይ ዳንኤልም የሶስቱ ልጆች ስላረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉስም ወደ እርሳቸው ደርሶ ታላቅ አዘንን አዘነ። ከዞን ጥርስም ሶስት ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶች ገንዘው ቅዱሳኑን በሳጥን ውስጥ እንዲያኖራቸው አዘዘ። ንጉሱ እንዳዘዛቸውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ሥጋውን በውስጡ አድርገው ከከበሩ ሠለስቱ ደቂቅ መካከል እንዲያኖሩት አዘዘ። እንዲህም አደረጉለት። ከዚህ በኋላ የከበረ አባት አባ ቴዎፍሎስ በእስከንድሪያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተክርስቲያን ሰራ ስጋቸውም ወደዚያ ቤተክርስቲያን ሊያመጣ ወዶ ስጋቸውን እንዲያመጣለት አባ ዮሐንስ አጽር ወደ እርሳቸው ሀገር ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ። በውስጧም ከቶ ሰው አልነበረም። የወርቁ ምስልም በዚያ አለ። ከእግዚአብሔር የታዘ መላአክም የቅዱሳኑ ስጋ ወዳለበት አደረሰው። የንጉስም ስጋ በመካከላቸው ነበረ። ስጋቸው ባለበት ቦታ ሰገደ። እንደዚህም ብሎ በማልቀስ ጸለየ። የከበራችሁ አባቶች ሆይ፣ የከበረ አባት ሊቀ ጳጳሳት አባቱ ፍሎስ በስማችሁ ቤተክርስቲያን ሰርቶ ስጋችሁን በውስጧ ሊያኖር እኔን ልኮኛል። ከእኔ ጋራ ተሄዱ ዘንድ ፈቃዳችሁ ይሁን። በዚያም ጊዜም እንዲህ የሚል ቃል ከስጋቸው ወጣ። ለሃይማኖት አባት ለአባ ቴዎፍሎስ እንዲበለው የድካምህን ዋጋ እግዚአብሔር ይስጥ። ነገር ግን እኛ እስከ ፍርድ ቀን ድረስ ስጋዎቻችን ከንጉስ ስጋ እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም፣ ድካምንም ከንቱ አናደርግም። ቤተክርስቲያኒቱ በምትከብርበት ዕለት በሌሊት መብራቶችን ይሰቅሉ ዘንድ እንዲያዝ በውስጧም ዘይትና ፈትል እንዲያደርጉ በእሳት ግን እንዳይለኩሷቸው፣ እኛም ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚያ ይገለጣል ብለን ነገሮ አሉት። አባ ዮሐንስ ሐጺርም ተመልሶ እንደነገሩት እንዴት እንዳዘዙት ሁሉ ለአባ ቴዎፍሎስ ነገረው። እርሱም ሠለስቱ ደቂቅ እንዳዘዙ አደረገ። በዚችም በግንቦት ወር አስር ቀን የቤተክርስቲያኒቱ በምትከብርበት ሌሊት የከበሩ ሠለስቱ ደቂቅ ተገለጡ። ያለ እሳትም መብራቶች አበሩ። ሊቃነ ጳጳሳቱና እዚህ ጸጋ የታደሉ ሁሉ በቤተ ክርስቲያኒቱ እርከን ላይ ሲዞሩ ሰለስቱ ደቂቅ አያቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞች ከቅዱሳን ሰለስቱ ደቂቅ መገለጥ የተነሳ ያን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሆን። እኛም በጸሎታቸው ይማረን፣ በረከታቸው ትድረሰን ለዛለሙ አሜን። በዚችም ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህም ቅዱስ ሰማዕተ ቴዎድሮስ ገዳ ተብላ ከምትጠራ ከመልቅያስ ሀገር ሰዎች ነው። ወላጅ እናቱም የክብር ባለቤት ከሆነ የክርስቶስ ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም ዓይነ ልቦናውን ገልጦለት ትምህርቱን ሁሉ የቤተክርስቲያንም ሕግ ተማረ። ከዚህም በኋላ መጾም መጸለይና መስገድ ጀመረ። ዘጠኝ ዓመት በሆነ ጊዜ ከደንጋይ የሚሰራ ውሃ መሄጃ መጥረብን ተማረ። በዚህም ብዙ ገንዘብ አከማቸ። ለድሆች ለጦ ለጦም አዳሪዎች የሚመጸውት ሆነ። በአንዲት ዕለትም በሌት ሲጸልይ የዚች ዓለምና በውስጡ ያለውን ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስም ምስክር ሆኖ መሞትን ወደደ። በዚያንም ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና አተፍራ አንተ ጠላቶችህን ድል አድርገ የሰማዕትነት አክሊል ትቀበላለህና፣ አለው። ከዚህም በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተ ክርስቲያን ሄዶ በስዕሉ ፊት ቆሞ ጸልየ፣ በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንንም ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜም ከከባዶች እንጨቶች ጋራ ዮሐኒት አስረው ከረሃብ እና ከጽም ጋራ ወደ ፀሐይ ውስጥ ጣሩት። መንፈቀ ሌሊት በሆነ ጊዜም ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን ለሚጠራ መተሰበን ለሚያደርግም ቃልኪዳን ሰጠው። ከዚህ በኋላም መኮንኑ ራሱን እንዲቆርጡት አዘዘ። በቆርጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች ሶስት ጊዜ በተራራዊ በረረች። ሃምሳ ምዕራፍ ያልም ሜዳ ከባህር ወደቀች። ከዚህም በኋላ ሆዱን ሰንጠቀው በባሩ በባሩድና ሙጫ ዘይት መልተው በእሳት ውስጥ ጣሉት። እሳቱ ግን ምንም ምን አልለካውም። ከዚህም በኋላ በየጥቂቱ ከትፎ በእንቅብ አድርገው ከባህሩ ውስጥ ጣሉት። በእግዚአብሔርን ፍቃድ ከራሱ ጋር አንድ ሆኖ እንደ ቀድሞ እስና በሚባል ሀገር በባህሩ ወደብ ታየ። መናንም ወስደው በታላቅ ክብር ከበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማት ጸውት ይማረን። በረከቱ ከእኛ ጋር ለዘለዓለሙ ትኖር አሜን። በዚችም ዕለት የአባ ሚካኤል መታሰቢያውና ቤተክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆቹ ክርስቲያኖች ባለጸጎች ናቸው። ልጅ ባጡ ጊዜ የክብር ባለቤት ወደ ሆነ እግዚአብሔር ለመኑ። እርሱም ይህን የተቀደሰ ልጅ ሰጣቸው። የቤተክርስቲያንን ትምህርት አስተማሩት። ወላጆቹም በሞቱ ጊዜ የዚያች አገር ኤጲስቆጶስ ገንዘቡን አስቀመጠለት። 12 ዓመት ሲሆነው የዚህ ዓለም ኃላፊነት አስቦ ወደ አባይሳ ገዳም ሄዶ የምንኩስና ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ ለበሰው። የእግዚአብሔርም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲትም ዕለት አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደ ሞተ ሰው ሆኖ አይቶት አለቀሰ። ልጅ ሆይ እንዲህ ሥጋህ ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆምም ኃይል አልደከመንም እና፣ ነገር ግን በህልሜ ያየውትን ልንገርህ። እኔን የሚፈልጉ የንጉሥ መልክተኞች ከእስከንድሪያ ወደ አንተ ሲመጡ እኔን አትከልክላቸው አንተን እንዳይወቅሱ። በሁለተኛም ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰለት። ከወራት በኋላ በንጉስ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥቶ አባ ይስሐቅን ያዙት። አባ ሚካኤልም ባግኙት እና ባወቁትም ጊዜ ከእርሳቸው ጋራ ወሰዱት። መነኩሳቱም እያዘኑ ቀሩ። ረሃብ በሆነ ጊዜ አገረገዥ በዚያ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜም ብዙ ጭፍሮች ከሴፎች ጋር ከዚያ ገዳም ወጥተው መኮንኑን እያደነቀ አባ ይስሐቅን ወሰዱት። ከዚህም በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚያ የወሰዱት ሰዎች የሰማይ ሰራዊት እርሱን የወሰዱበት አገር ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህም በኋላ ኤጲስቆጶሱ በቀለት ገንዘቡ ቤተክርስቲያንን እንዲሰራለት አዘዘው። ከዚያች በባአቱ ላይ ሰራለትና በዚህ ዕለት አከበሯት። ደግሞም አባ ሚካኤል አባ ይስሐቅ ተገልጾ በመጫ ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ነው። እኛንም በዚህ ጻድቅ ጸሎት ይማረን። በረከቶ ከእኛ ጋር ለዘረሙት ኖር አሜን። በዚች ቀን ከአባኖብ ጋር 358 ነፍስ በሰማትነት ሞቶ የፓትሪያርክ አባያንስም መታሰበ ነው። በረከቶቸው ከእኛ ጋር ለዘረሙት ኖር አሜን። አንድ አምላክ ስም ግንቦት 11። በዚች ቀን የቅዱስ ዮስጦስ ሚስት ቅድስት ተዋክሊያ በሰማትነት ሞተች።